በክላሽ መሞት እኮ የሰው ልጅ ነበረ። ለታችሁን ቆርጠው በቃ ይወስዱ

ምን ሲያደርግ ነው ያገኘው? መከላከያ ምን ሲያደርግ ነው የመከላከያ ያገኘው? እና የገደለው? ከብት ይጠበቅ። አባቴ ዋሴ አፋኖጋ ግንኙነት አለው እንዴ? የለውም። እርሻ እያገዘ የኔ ቤት ያችላል፣ እቺ ቤት ይስላል። ልጆች አሉት ሚስት አለው አለው አለው አለው 25 አመት ነው። ስምሽ ማን ነው? ድንቅ አበበ። የት ቀበሌ ነው ትኖሪ? ዲባ ዋሴ። ምንሽ ነው? ባለቤትሽ ነው? ዋሴ ማን ነው የሚባል? መቼ ነው የሞተው? ማን ነው የገደለው? መከላከያ ነው። ከስ ጠብቅ። ምን አፋን ነው ጋር ግንኙነት አለው? የለው የለውም። እያረሳችሁ የምትተዳደሩት ምትተዳደሩት። ልጅ አላችሁ የላችሁ? ስሞት ማን ነው ምረቱ? ደስታ ምረቱ። የት ቀበሌ የሚኖሩት? እንደባገ ወርጊስ። እስኪ ምንድን ነው የተፈጠረው? ትናንትና ትናንትና ምንድን ነው የተፈጠረው? እዚህ አካባቢ የተፈጠሩት? እዚያ እዚያ ደብር ውለን ስነድ እነሱን ደግሞ እዚያ ቆዩ ስንላቸው አልቆዩም ብለው እዚያ ላይ ከብት ሲጠብቁ፣ በቃ ከብት ጠብቁ ስንላቸው፣ እነዚያ መከላከያ መጣና ወሰዳቸው፣ አረዳቸው። ስንት ናቸው? ሰባት። ማን ነው? መኩሪያ መንግስት፣ መኩሪያ መንግስት ምንድን ነው የተፈጠረው? ትናንትና ቤተ ክርስቲያን እዚህ ላይ መጠን ጠዋት መጠን እያለን ምንም የለ። እኛ ደግሞ ቤተ ክርስቲያን እዚህ ላይ እያለን እንዲ ሊና ይሸብሸብን እዚያ መጣና እንዴት ነው በምን ልጆቻችን፣ ከብቶቻችን እዚያ በዚያ ላይ ያሉ የሚጠብቁትን እነዚያን አንቀው ተያዙ ተባለ መነያዛቸው

መልካሙ ሲነገር በለታቸው አይናቸውን ይህንን አውልቆ አውልቆ አይናቸውን አውልቆ የሰው ልጅ እኮ መመታት እኮ በከራሽ መሞት እኮ የሰው ልጅ ነበረ። አይናቸውን አውልቆና ይህንን ወው በለታቸውን ቆርጠው በቃ ይወሰዱ። ስምህ ማን ነው? አዲሱ አላምሩ። የት ቀበሌ? እስኪ ሟቹ ማን ነው የሚባለው? ልጅህ ነው። ስንት አመቱ ነው? 18 አመት። ኦኬ። ማን ግንኙነት አላቸው ወይስ ምንድን ነው? እስኪ የተፈጠረው ነገር አስረዳኝ።

ራሳቸውን እየቆረጠ እሺ፣ ጠቅላላ ስንት ነው የታረዱት? ታረዱ፣ ሰባት ትንሽ። ማን ነው እናቴ? ምንድን ነው የተፈጠረው? ማን ነው የሚባል ሟቹ ተማ? ሌላ እስኪ፣ ምንድን ነው የተፈጠረው? ንገሪኝ እስኪ ከ ከ ከሚጠብቁበት ላይ በጨካ ወጥቶ ያዟቸው። ከሚጫወቱበት ላይ እ ነያዟቸው ሌላ። ምንም ማነው የያዛቸው? መከላከያ መከላከያ ከወሰዳቸው በኋላ ምንድን ነው ያደረጋቸው? እጣጹ በጣጹ ሰደደልኝ መጫጭ ከሆነ የመጡት ምንድን ነው የሚሰራ የነበረው? አፋኖ ጋር ግንኙነት አለው? የት ቀበሌ ነው የምትኖርት? ነው የሞተው? ምን ወጥ ነው ማነው የሚባለው? ምንድን ነው የሚሰራ የነበረው እስኪ ምንድን ነው የተፈጠረው? ትናንት ነው የተፈጠረው። መኛ ዚህ በኛ ወስደው ሜዳ ላይ የጠፉን ከብትጠብቅ ከብትጠብቅ ሜዳ ላይ ወስደው በቃ ሙሸት ላይ ስንመጣ ጠፋን ከሆነ ቦታ በእንት ደህና አገኘናቸው። ማነው የወሰዳቸውስ? መከላከያ። መከላከያ ምን ያክል ነው የታረዱት? ስምሽ ማን ነው እናቴ? አሳቢያስ፣ የት ቀበሌ ነው የምትኖሪው? ሟቹ ምንሽ ነው? ማነው የሚባለው? እድሜው ስንት ነው? 18 ምንድን ነው የተፈጠረው ትናንትና ነው? ምን አባት ያውቃለሁ፣ ወጣ ብሎ ጓደኞቹ ጋር ነው የሚጫወት ነው፣ እዚያ ሜዳ ነው ሳለ ባላ መጥቶ ልጅሽ ተያዘ በህት ይህለቀው ሆነ ብዬ ተቀመጥኩ ቤቴ ማታ ወጣሁ ሄዱ ፍለጋ እደው እዚያ ላይ ወድቀው አግኝተዋቸዋን ቤቴ ተኞች አድ አጠባብ ላይ ይዘውልን መጡ። ማን የወሰዳቸው አሏችሁ? መከላከያ ነው መከላከያ ነው። አፋን ጋር ግንኙነት አለው ምን አለው እኔ ጋር ነው ተቀምጦ ደሮ እያረባ እዚያታች አሁን ደሮችን ይሰምታቸው ስትመጣ ጎጆ ራሱን ሰርቶ መርጎ በደሮች ነው የሚፍታራተር እንጂ፣ ምንም ተደርጎ እዚህ አካባቢ ተኩስ ነበር። እዚህ እነሱ የሚጫወቱበት ላይ ምንም የለም። ስምህማን ነው ወንድም ነው? ገለጣ ቤት ነው። የት ቀበሌ የምትኖረው? ምንድን ነው የተፈጠረው? እስኪ ንገሪ። የተፈጠረውማ ያው እኔም አለው ነበር። በሰዓቱ ይዟቸው ነበር። አንተ ይዟቸው ነበር አብረህ አንድ ላይ ቁጭ ብለ ነበረ? አብሬ ቁጭ አላልሁም። ህወዲህ የማዶ ነበር፣ እኔ በርቀት ነበር። ሁይ እኔ ልፍ ብለው ዝም ብለው አልፈው ይሄዱ። ብቻዬን ነበር ያለሁኝ። ያንም አንዱ ስሜን ጠርቶ በለጠ ምናምን በቃ ከብቶችን አደራ ምናምን ብሎ አልፎ ሲሄድ፣ ኳሴ መኩሪያ ይባላል እሱ። እንደዚያ አለ። የተያዘው ተበላው እና እንደዚያ ሲሆን፣ ያው አደራ ከብቶችን እንሳማ በለጠ አደራ። የሚለቁ ይመስሎት ነው። እሱ ጋር እንደዚያ ሲል እኔን አልፈው ይሄዱ። ምን እየሰራ ነው አለ አልፋው ሲሄዱ እኔ ለ ሲጨንቀይ በቃ ወደ እነሱ እንዳለርም እንዳርወጥም፣ እዚያሽ ኩቻ አሁንና ግሬን መታጠብ ገባሁ። ምን እየሰራ ነው ያለ አንዱ አለና፣ ከዛ እኔ ግሬን እየታጠፉ ነው አሉት። ከዛ ምንም ሳይለኝ እኔ አልፎ ይሄድ ጥሩኝ፣ ነው ስምህ ማን ነው? ማን ማን ማን እየተቀበለም፣ እሺ የሟቹ ምንድነው ማን ይባል ሟቹ? ማን ነው ሟቹ? አለ ይክ እንዴ፣ ምንድን ነው ትናንትና የተፈጠረው? ያየው ነገርስ ምንድን ነው? ትናንትና ዝም ብለው ያው እነሱ ቅድም የታወቁ ናቸው። ዶሮ ያረባሉ። ዶሮ እያረቡ ነው የሚኖሩት። ግን እሁድ ቀን ነበረ ሻሃ ላይ ወጣው። ከብቶቹም ደሞ ያባቱታቸው ከብቶች ለመጠበቅ ሲሄዱ እዚያ ላይ አብረው ባሉበት ሰዓት ላይ ደርሰውባቸዋል። ሲደርሱባቸው ያው እነሱም አማራጭ ሲያጡ ዝም ብለው ቁጭ ብለዋል። ከዚያ ይዘዋቸው ሄደዋል። ይዘዋቸው ሲሄዱ የደረሱበት ጠፋን። ጽልም ላይ ከሚባለው ቦታ ላይ ሂደዋል የሚል መረጃ አገኘን። ከምሽቱ ሶስት ሰዓት ላይ ስንሄድ ተደራርበው በጩቤና በጽይት ግፍ እየተሰሩ ጥርሳቸው እየረገፈ አገኘናቸው። ለመከፈንም በቃ አቅጦን ነው ያመጣናቸው። ባይን ያየው ጥርሱ የረገፈ ጭኑ ላይ የተቆረሰ ሆዱ ላይ የፈረሰ ምላሱን የተቆረጠ። ምን ያክል ነው ያገኛችኋቸው? አንድ ላይ ስድስት፣ ከአንድ ላይ አንድ። ቦታው የት ነው? ቦታው ጥልም ጥልም ትምህርት ቤት ውስጥ የሞተ ማን ነው የሱ በላይ ነው የት ነው የሚኖሩት እዚሁ እንድባዩ እዚህ እ ሟቹ ማን ነው የሚባለው ተመስገን ምን ወት ነው እዚህ እድሜው ስንት ነው አርባ ሁለት አርባ ሁለት እ ምንድነው የተፈጠረው እሱን ንገሩኝ እስኪ የተፈጠረው ዝም ብሎ በዚህ በከሰል ከብቶች ሲጠብቅ ነው የተያዘው ማን ነው የያዘው እ መከላከያ ከያዛችሁ በኋላ ምንድነው ያደረጋችሁ ይዟችሁ ወይ ከዛስ

ስምህ ማን ነው? አማን ማን ነው? ወርቄ። መልካም። ሟቹ ማን ነው የሚባለው? ወርቄ። ጋር ምንህ ነው? አባቴ። የት ቀበሌ ነው የምትኖሩት? ድማማ ሚካኤል። ድማማ ሚካኤል። መልካም። እስኪ ምንድን ነው የተፈጠረው ትናንት? እስኪ እሱን ንገረን። ትናንት የተፈጠረው ያው አባቴ መከላከያ ወስደው መጡና ያዙትና ይው በካራ ቆራርጠው ጉንጩን ሰውነቱን በቃ ሁሉን ቆራርጠው ቆራርጠው በቃ ከቻክቸው ከቻክቸው በኮንተር ተጠቅሙ የመጣ ወደ መቃ ወረድ። የት ነው ያገኙት? ያገኙትማ ወደ እንድባ ጆልስ። መሳሪያ ያለው ቤት የለው። ንጹሀን ምንድን ነው የሚሰራው? የሚሰራው ገበሬ ነው። ገበሬ ነው። ከፋኖ ጋር ግንኙነት አለው? የለው። ስንት ልጆች ነው ያሉት? ሰባት ልጆች ሰባት ልጆች። የሚያርስላችሁ እሱ ነው? ሱ የሚያርስላቸው

አከላከዋቸው ይዘው ወስደው ገለውታል። ከቻክቻው አላሉ እንዳልሆነ አድርገው አርጉ አፋኑ ጋ ግንኙነት አለው የለው ገበሬ ነው። የቀን ስራ ነው የሚሰራ። በተረፈ ቀን ስራ ነው እንትን ለች እንታ ጋኑ ነው የሚጎል። ሌላ ምንም የለው ምንም የለው ምንም ደህና ሞባይልም የለው እንኳን መሳሪያ ከቤት የለውም። ቁርሽ መልም የለውም እኮ መሳሪያ። ስንት ልጆች ነው ያሏቸው? ሰባት ልጆች። ማርሸት ማርሸት ማለት ነው ማርሸት። ወርቂ እስኪ ምንድን ነው የተፈጠሩ እስኪ እሱ ንገሪኝ። የት ነው ወስዶ የገደሏቸው ጥልም ትምህርት ቤት ውስጥ?